ሞጣ ግን እግዚአብሔር አምላክ አንተን ለዛ ያብቃ። ጾታን ቀይራ እንዴ ነው? ቦይፍሬንድ ቦይፍሬንድ አበጀ። ጾታን ቀየርክ ማለት የወንድ ሴቱ ና እንደት ነው? ቀለበት እንድገዛለ ዮኒ ጓያው፣ እኔን ከመሳደብ በፊት ዮኒ ጓያው ፋኖ አዲስ አበባ ከገባ ጾታን እቀይራለሁ ብላል። ስለዚህ ለምን ምን አናደደ? እንዴት? እኔ ለምን አደደው? ለምን ፈለገ? ረሳሁ እንደ ያልከው፣ ስለዚህ ቀለበት እንድገዛልህ ጥሩ የሆነ ወንድ ምድር የሚባለው ጥሩ የሆነ ሰው እንዳጋባህ ቀለበቱም ምን ያህል ግራም ይሁንልህ። ወንድ ነበርክ ሴት ሆነሃል ማለት ነው ጾታዬን እቀይራለሁ ብለህ ስለዚህ ጾታ ያው ታችኛው አይቆረጥም ግን እንደ ጌ ይሆናለሁ ማለት ነው። ስለዚህ ጥሩ ወንድ ይፈልግልሃል። ሚስቴንም ዛሬ ትፈታለህ። ምክንያቱም ፋኖ አዲስ አበባ ገብቶ ነበር። ራስህን ያልከው ፋኖ ገብቷል ብለሃል። እናውቀዋለን፣ እኛም እናውቀዋለን። ያ ሰባት ዓመት ወጣት ነው። ጎንደር ልጅ ነው። ሌሎች ማንደኛው ይሻለዋል ልጅ ነው። ጎጅ እንትና አማራዎች ናቸው። ፋኖ ናቸው። ገብተዋል። እኛ የምንቃወመው ለምን ሚሽን ነው፣ ለማይረባ ሚሽን ሞቱ ነው። ከሞቱም ላይቀር እንደሽ መልስ ያለውን አንድ ልት ለምን አልሞተም ነው። ስለዚህ ዞሮ ዞሮ ዮኒ ጓያው ወተህ የተናደርክበት ምክንያት ምንድን ነው? አገው ነው፣ የአገው ሸንጎ ነው። አሁን የአገው ሸንጎ ነው እየመራው ያለ የአማራን ትግል። የአገው ሸንጎ ስለሆነ አማራ መሀይም ነው ብለው ያስባሉ። አገው ጀግና ጄኔራል ዮኒ ማኛ የአገው ጀግና አያረ ቸለስ ከባድ ሚዛን አያቸዋ ሞጣ የሚባል እከክ ዝምባም ከቤቱ የማያወጣ ቀኑን ሙሉ ከአስር እስከ አስራ ሁለት ሰዓት ሲዘፈዘፍ የሚውል ፈሳ፣ እንደዚ አይነት ጀግናነ መናገር አይችልም። መለፍለፍ ታቆማለህ። እኔ እናንተ እንገናኝ፣ ስልኬ ልላክል፣ እንገናኝ። እኔ እናንተ ወንዱ ማን እንደሆነ ይታይ ይታይ፣ ወንድ ማን እንደሆነ ልጆቻችን አሜሪካ ነው ያሉት። መንግስት ያሳድገዋል፣ አታስብ። እኔ እናንተ እንደወንድ ግን፣ እኔ እናንተ ይለኝልን። መንግስት ያሳድጋል። እንኳን አሜሪካ ኢትዮጵያ ሰው እየኖራል። እኔ እናንተ እንገናኝ። ወንድማን እንደሆነ ይታይ ይታይ፣ ወንድማን እንደሆነ። መንበቅበቅ ምናምን ምናምን፣ ተስፋ የቆረጠ ምናምን አይደለም። ወንድማን እንደሆነ ይታይ ሞጣ

ሰገጥ ያልተዘመረለት የቲክቶክ አርበኛ እስቲና ሞገሶ ሞጣም በአማረኛ ፖለቲከኛ ነው፣ ያውም ዓለም አቀፍ ሀገራችን ካለም እኩል እንድትልከፍ ሞጣ እየለፋ ነው እኛ እንከርፈፍ ከረፈ በጣም እወድለት በችክ በኩል ምርጫ ሞጣ የሚመቸው ትልቅ መቀመጫ ጥማት ነበረበት እያለ ደንበጫ አንዳንድ ግን ለሰፋራ ቢሉት ቆምጬ ትውልዱ ሸገር ነው ያውም ኩዬ ፈጬ ሞጣ ቀራኒዮ የአሜሪካ ቆምጬ ቆምጬ ሞጣ ቀራኒዮ የአሜሪካ ቆምጬ ቆምጬ የመቻች ዋጓማን የእኛ የሮማን ተሰማ ደቀ መዝሙሮች ነን ማለት ነው። የመቻች ዋጓማ ዲስፓይት ሮማን ተሰማ የዛፍ ቆራጮች አርማ ቆምጬ ነው የሚገዛሽ መጥቶ ከደንበጫ ጫ ደንበጫ ጫ ማንያስኩላችሁ ሁሉ ለእነዚያ ዛፍ ቆራጮች አልሰማሽም አጫ የምታራው በትልቅ መቀመጫ ሞጣ ነው ላለው የአራዳዎች መርጫ ጫ ደንበጫ አልሰማሽም አዲስ ዜማ ለእነሱ አጫ የምታራው በትልቅ መቀመጫ ሞጣ ነው ላለው የአራዳዎች ምርጫ፣ የአራዳዎች ምርጫ። ለቆጮ መልሱ ቆምጨ ነው ቆምጣጣ ነው ሰራሁላቸው ልሻለሁ። ከሰባተኛ ጀምራ ሽርሙጥና ያንን ይዛ የት ሄደች? ደቡብ አፍሪካ ተለጥጣ ተለጥጣ፣ ከደቡብ አፍሪካ እንግሊዝ መጣ። እንግሊዝ አሁን ደግሞ በባልካን በእግሩ የሚገባ

ከስሷ ጀምሮ ቆጮ በልተው ቃጫ የሚያሩ ናቸው የልጆችን ፊታቸውን አላየሽ እነዚህ ወጣት እማራቸው አይተሽ ተጣጥፏል ለምን በይ ቆጮ ይበሉና ያልተጣራ ቆጮ አንዳንዴ ያልተሰራ በደንብ ያልተሰራሉ ያን ቆጮ ይውጡና ፈገራ አይነ ምድር ውጣ ትውጣ፣ መከራ ነው መከራ ነው ያኔ ሲሉ፣ ይሄ ይታጠፋል። እንደዚህ የሆነ ብረት ይዘው እኮ ነው የሚወጡት። ሮማንም ጎረቤት አይነገሩኝ ትሰማለች አሉ። ሌላ ጎረቤት ምን ሆንሽ ምን ሆንሽ? ሁለቱ ወጣት ፊታቸው ገና በሃያ ምናምን አመታቸው ሰላሳ የሆናቸው ተኩስ ተርትሮ እኔ እኳ ይሉ ሁለቆንጮ በልተው ቃጫ የሚያሩ ናቸው። አትጠራጠር የተሳሳት ዓላማ አይደለም ይዘው የመጡት ትክክለኛ ዓላማ ነው። ሲከታተሉት የነበር ሰው ነበር። ዝም ብሎ እንዳይመስላቸው ኦፕሬሽኑ የሆነ ነገር ለማድረግ ነው የላኳቸው ግን ለማስመሰል እነሱ የማይሳተፉበትን ከጀርባቸው ሌላ ነገር ሲያዘጎችላቸው ለራሳቸው ለፖለቲካ ጥቅም ፋኖን በላ እዚህ ጋር ሚዲያ ላይ ያሉ ሰዎች ናቸው እነሱ ደግሞ ጀግና ጎንደሬ ስለነበሩ ስናይፐር ታጥቆ መጣ ተመልከቱ ማነው ማነው ጀግና ከጎንደር በግሩ ሸዋ ገብቶ ከሸዋ እንደገና መጦ ሁለቱ ነው ከተማ ላይ የሚተኩስ እኔ አደርገዋለሁ አላደርገውም ለምን ዋሻለሁ እኔ አላደርገውም ሶስት መቶ ሀምሳ ሺህ ኦሮሞ ጦር ሰላሳ ሺህ የትግሬ ጦር ድብቅ እያለ እዚያ ከተማ ሁለት ሰኩኝ የተኩሸ የአብይን መንግስት አፈርሳለሁ ማለት ስለማልችል አልሞክሩም። እንዲሁም ገና ሳስበው ማንም እንደማይነሳ ስለማቁ ነፍሴንም የልጆችንም አልሰጥም። ጸጥ ያልድም ነው ኦፕሬሽኑ ስህተት ነበር ነው እንጂ ይህማ በጣም ምንጀንነት ምንም እኮ ዛሬ አለም ከሞተ በኋላ አለም ሞተ ምናምን ምንለው